አ፣ አብራ እረፍ የምር እረፍ። ምንድን ነው አንተ? ኛኛ ቬሎ ቆንጆ ዳኒንና አብርሽን አብርሽ የተገረመበት ዳኒ ደግሞ በጣም ቀጥል ያለበት እና ሩታና ጽጊ አምባሳደር የሆኑበት እሱ ማለት ነው። ሰላም ሰላም፣ ውድ የማርታ ኢትዮ ተከታታዮች፣ እንዴት ናችሁ? ልኝ ደና ናችሁ ወይ? እኔ አለውላቸው እግዚአብሔር ይመስገን በጣም ደና ነኝ ማለት ነው። ና ዛሬ በሳቅን የጀመርኩት እሱም የነሩታ ቪዲዮ በጣም ፈን ስላደረገኝ ማለት ነው እና ይሄ ቪዲዮ ከተመቻችሁ ላይክም ሰብስክራይብም ሼርም ማድረግ ትችላላችሁ ማለት ነው እና ባይ ዘ ዌይ ሩታ በጣም ነው ሱፍ የሚያምርባት ማለት ነው። ለምን ከዚህም በፊት ሃይሚና ሩታ ሱፍ ለብሶ ቪዲዮ ሰርተዋል እና በጣም ነው የሚያምርባት ማለት ነው እና በጣም በጣም የሚያምርባት ማለት ነው። አንደኛ ሴቶች ሲመካከሉ ሴጣንም ይቀናባቸዋል ትላለች አያቴ ማለት ነው እና በጣም በጣም ደስ የሚል ፈኒ ማለት ነው እና በጣም በጣም እንትን ደስ ያለ በጣም ደስ ይላል ማለት ነው። ጀስት ፈን ለማድረግ የሆነ ፈን ፕራንክ ነው የተሰሩት ያደረጉት ማለት ነው እና አስባችሁታል? ሲም የተመካከሩት ምክክር እኛ ሱፍ እንለብሳለን፣ እናንተ ቬሎ ትለብሳላችሁ ማለት ነው። የመጀመሪያው ሰርግ ማለት ወንድ ልጅ ቬሎ ለብሰው ሲዳር ማለት፣ ሴቶቹ ደግሞ ሱፍ ለብሰው ሙዚዎቹም እሷም ማለት ነውና እንደዛ ብለው ነው ሀሳቡን ያመጡት ማለት ነውና፣ እኔ የሚገርመኝ ዳኒ ግን ምን ሆነ ነው የምትናድደው? ውይ በጽጌ ይናድዳል ማለት በጽጌ ብስጭት ብስጭት ምን በቃ ምን ከመጀመሪያ ሲገቡ ያሳቀኝ ንግግር ተቀጥራችሁ ነው እንዴ ሱፌት ተቀጥራችሁ ነው እንዴ ያለው ነገር በጣም ደስ ብሉኛል። ይሳቅ ደግሞ ማለት ነው፣ ግርም ብሏቸው ሲያያቸው ነበር። በቃ ምንም ብዙም ሀሳብም አስተያየትም አልሰጠም። በቃ ዝም ብሎ ያያቸዋል። በቃ ከግር እስከራሳቸው ማለት ነው፣ አካውናቸውን እንትን በቃ አደራረጋቸው ምናምን ማለት ነው። አብርሽ ግን ቤሎ የመልበስ ፍላጎት ያለሆን የሚመስለው ማለት ነው። አካውኑ ምናምን ማለት ነው። በቃ ዳኒ አብሶ በአብሪሽ እንደዛ መሆን በጣም ነው የተናደደ በጣም ከምላችሁ በላይ ማለት ነው። እና ኤኒዌስ ተሳክቶላቸዋል፣ ፕራንኩ የእውነት ለመናገር ተሳክቶላቸዋል። ሲጀመር ሩታና ጽጌ ፕራንክ ሲሰሩ ማንም አይበልጣቸውም። ብዙ ጊዜ ሰርተዋል። በጣም ጎበዝ ናቸው ማለት ነው። አብሶ ሩታ በቃ ሲሪስ ነው የምሰራው። ፕራንክ ስትሰራ አታስፎግር ምን አትልም። በጣም ትችላለች ትወና ማለት ነው። ጽጌ በመሀል በመሀል ሳቋ ይመጣል። ሩታ በጣም ኮንፊደንስ አላት ማለት ነው። እና በቃ ሩታ ናት ራሱ አሁን ራሱ ዛሬ የቬሎን ነገር ስሪስ አካሄዷ አነጣጠሯ፣ በቃ ሁለ ነገሯ ምናምን ማለት ነው። በቃ የእውነት አስመሰለች በቃ በሲሪስ ነው። አረ ሶፌን ልምረጥ ስት ሲላት ማለት ነው አንተ ሱፍ ቬሎ ነው የምለብሰው እዛኛው ቤት ሄደህ መርጠህ ተመልሰህ ትመጣለህ ትለዋለች ማለት ነውና ዳኒማ የሆነ ሳለ በቃ ቅጥል አብርሽም አብርሽ ስላማረባቸው በጣም ደስ ብሎታል። በቃ በጣም ያማረባቸው ማለት ነው። እስኪ ስትሄዱ ዞር ዞር ብሉ ልያቸው ምናምን ይላል፣ እንትን ይላቸዋል ፑሽ እያረጋቸው እየደገፋቸው ምናምን ነበር። እኔ መሰለኝ የለዞም እዚህ በዚህ ፕራንክ ላይ አብርሽ አለበት እንዲህ ምናምን እያልኩ ነበርና ማለት ነውና እኔ በጣም ስስክ ነበረ ማለት ነው። እና ሩታ አምባሳደር አምባሳደር አምባሳደር በቃ በጣም በጣም የሚያምርባቸው እኔ መጀመሪያ የመሰለኝ ለዛም ማስታወቂያ ኦር ቪዲዮ ምናምን ነበረ መስራት የመሰለኝ ማለት ነው። ግን በጣም ነው የሚያምርባቸው። በቃ በጣም ደስ ይላል። ዳኒ ግን ሁልጊዜ በጸጌ በጽጌ ጠራሱ ባሉ አለ ብሎ ፈርቶ ነው እንጂ ማለት ነው። እዛ ቢያላግጣቸው ሁሉ ደስ ይላቸው ነበር፣ ቢመቱት ሁሉ ቢመታቸው ሁሉ ደስ በጣም ነው የተናደደው ዳኒ ማለት ለምን በቃ የሆነ የጅልቅ ልንምቀሉ ምን አይነት ቤት ሀገር ነው ወንድ ልጅ ቬሎ የሚለብሰው ምናምን ማለት ነው እና አብርሽ ግን በጣም ደስ ያሉ እንትን ይላል ይመስላል ማለት ነው። ለምን እንደሆነ ተቃላችሁ በቃ በጣም ደስ ብሏል። ሩታ ባይዘ በጣም ሶፊ ያምርባታል። ግን ጽጌሌም አያስጠላም፣ ሄዶባታል፣ ያምራል። ከለሮ ሱፉ ምናምን እኔ መጀመሪያ እንደመረጡት አይደለም፣ ሲለብሱት በጣም ነው የሚያምረው ምናምን። በቃ ሄዶባቸዋል። በቃ በጣም ነው የሄደባቸው። በጣም ደስ ነው የሚሉት። በቃ ሲሪየስ ሆኖ ነው ሲያወሩ የነበረው። ቬሎ ትለብሳለህ፣ ቬሎ ትለብሳለህ፣ ትመርጣለህ፣ እንደዚህ አይነት ቬሎ ይሆንልክ እንደዚህ ይሁን። ልክ በቃ ምናምን እኛ የምንለብሰው ይሄኛውን ሱፍ ነው። እናንተ ደግሞ ሶስታችሁ ሶስት ቬሎ ትለብሳላችሁ። አስባችሁት ሚዜዎቹም ቬሎ ሲለብሱ ማለት ነው። እና ሩታም በቃ ቬሎ ነው እንትን ሱፍ ነው የምንለብሰው፣ ጽጌም ሱፍ ነው የምንለብሰው፣ ኦር ሌላ ሚዜም ደግሞ ሱፍ ነው የሚለብሱት ማለት እና በቃ ይሄን ምድብ አድርገቶ ነው ፕራንኩን ተመካክሮ የመጡት ማለት ነውና በቃ ግራ ገባቸው። እንደ እነዚህ ልጆች የእውነት በቃ መጨረሻ ላይ ኦልሬዲ በምንም ሳይታወቅ ነው ቪዲዮ ያለቀው ማለት ነው። አረ ምረጡልኝ፣ ሱፌን ምረጡልኝ። እንደምን ሱፍ ነው ቬሎን እንጂ ምለሱ። በቬሎ ተደምድሟል። ቬሎ ትለብሳል። ጽጌ ደግሞ ቤት ተንጎላ ወንድ ልጅ የሙሽራው ጊዜ ሰዓት ሳያረግ ይደብረኛል። ግዴታ ለዛውም በቬሎ ላይ ሰዓት ማድረግ አለብማ። እሺ ጸጉሩስ እንዴት ልታደርጉት ነው? ነገር ባለኳፍ ድርግ ነው ምን ሊያደርግ ነው? ረቅ ረቅ ተንኮለኛ ናችሁ ማለት ነው። እና ግን እግዚአ ደስ ይላል ከሩታና ጽጌ ይህን ያህል ተግባብታችሁ በቃ እንደዚህ ደስ በሚል ሙቪ መስራታችሁ ደስ ይላል። እና ሩታም ደግሞ በቤት ቪዲዮ ስለስራች በጣም ደስ ብሎናል። ነገር ግን በቃ ትናንትም ትናንትም ጽጌ አሟታል ምናምን ብለው በሌሊት እንደዛ ሲያሯሩጧቸው ሲያሯሩጧቸው ዛሬ ደግሞ ድጋሚ ሁለተኛ ፕራንክ ማለት ነው። ቬሎ ልበሳ አብሬሽ ሞቼ ይገኛሉ። ቬሎን የምንለብሰው ቬሎን የምንለብሰው ማለት ነው እና የመጀመሪያ ጊዜ ወንድ ሙሽራ ቬሎ ሲለብስ ማለት ነው እና ሴቷ ሙሽራ ደግሞ ሱፍ ስለብስ አስባችሁታል። ኤኒዌይስ በፕራንክ የእውነት እኔ ራሱ ኮሚቻለሁ። ኮሜንት ላይክ ማድርግ ይችላችኋለሁ። አንደኛ ሩታና ጽጌ ሲሰሩ ስንት ነው ኦልሬዲ ይሄኛው ፕራንክ፣ አንቺ ሶስተኛቸው ፕራንክ አይ ቲንክ ሶስቱም ፕራንክ ይችሉበታል። ሲሬሱ አብሶ ሩታ ርግር በጣም ጎበዝ ናት። በጣም በጣም ጎበዝ ናት ማለት ነው። በጣም ትችልበታለች ማለት ነው። እና ዳኒ ግን በቃ በእር ብለ ጨጓራው የተላጠው ጊዜ የለኝም። በቃ መርጠን እንሂድ፣ መርጠን እንሂድ። እናንተ ትቀልዳላችሁ። ይሄ ይህንትን እንትን ይሄ ቅንድባችሁን የተሰሩትን ቅንድባችሁን ምላጭላችሁ ያልደረቀውን ቅንድባችሁን ማነሳላችሁ በቃ ገና እንዳያቸው ሁኔታ ዳኒ ንድድ ያለው ማለት ነው፣ በቃ ኦልሬዲ ገና። አብርሽ ግን በቃ ፈን ሆኖባቸዋል፣ በጣም ደስተኛ ነው የሆነባቸው፣ በቃ ልብሱ በጣም ነው የሚያምርባቸው፣ ሄዶባቸዋል ማለት ነው። አብሶ ደግሞ ነጭ ስኒከር ምናምን አርግታችሁ ምናምን ቢሆን ደግሞ ኦ ማይ ጋድ ማለት ነው፣ በጣም ነው የሚያምርባቸው። በቃ አነቃገራቸው በቃ ስታይላቸው ምናምን ደስ ይላል። ምንም ያስፎገር የእውነት ነው የሚመስሉ፣ ይህን የመረጥ ነው ይሄኛውን ከለር የመረጥ ነው ምናምን ማለት ነው። እና አንዴ ዳኒ አብርሽነት የምር ልለብስ ነው። እንዴት ቀሚሱ ቤሎን ይለዋል ማለት ነው ዳኒ። እናንተማ ቬሎን የምንለብሱት በቃ በሱ እኛ ሱፍ እንለብሳለን። እናንተ ደግሞ ቬሎን የምን ሱፍ የምትመርጡ ሄዳችሁ ቬሎ ምረጡ ምናምን በቃ አረብሰዋ እንደ ሰቂዩ አላቅም። ኢንዌይስ በጣም ተመችቶኛ ላይ ነው። አንዳንድ ጊዜ ሰውን ከሚያስደነቅ ሰውን ሆን ዘና የሚያደርግ ሙቪ መስራት ጥሩ ነው። ይሳቅ በቃ ግርም ብሉ በቃ ያያቸው በቃ ሳብ አልሰጠም። አብርሽ ሲጀምር አስተያየት ራሱ እየሰጠ ነበር፣ በጣም እንደሚያምርባቸው ከዚህ በፊት ሩታ ምናምን ስለብስ ያምርባታል። የሩታ በዚህ አጋጣሚ የሴቶች ሱፎች ምናምን ብትለብሺ በጣም ያምርብሻል። እና በጣም ነው የሚያምርባት። እንደዚህ ጃኬት ነገር ሌዘር ጃኬት ምናምን ስለብስ ያምርባታል። ትከሻለት ትከሿ ሰፊ ነው። ስቦኝም ተቀጥቅበታል ባለች ዩኒስ ተመችቶኛል።